ሰባተኛው መልአክ ስብሃት ገብረ እግዚአብሔር ክፍል አንድ ፈረንሳይ ሀገር በምንማርበት ጊዜ አንድ ዓመት ያህል ከአየለ ነብር ጋር አሳልፍ ያለው ንዴቱ በቶሎ ስለሚገነፍል እዚያ ዩኒቨርሲቲ የምንማር ሀበሻዎች ነብር እንለው ነበር ያን ጊዜ አየለ ነብር ከእኔና ከያሲም በቀር ሰው አያስጠጋም ነበር ለምሳሌ አንድ ቀን ብቻውን ሴንትራ የተባለው ካፌ ቁጭ ብሎ ሲጃራ እያጨሰ ቢራ ሲጠጣ፣ አንድ አሜሪካዊ ተማሪ መጥቶ በፈረንሳይኛ እዚህ መቀመጥ እችላለሁ? አለው። አየለ በእንግሊዝኛ ይሄ ነጻ አገር ነው፣ የፈለክበት ልትቀመጥ ትችላለህ አለው። እንግሊዝኛ ትናገራለ? አለው አሜሪካኑ አዎ ጥሩ ነው። ምኑ ነው ጥሩ? አለ አየለ። እኔ ፈረንሳይኛ ስለሚያዳግተኝ በእንግሊዝኛ ልንወያይ እንችላለን። አየለ ኮሚኒስት ነህ? አለው። እረ በጭራሽ አለ አሜሪካኑ። እንግዲህ አሁን እኔ እናንተ እንዴት ልንወያይ እንችላለን? እንኳን መወያየት አብረን ልንቀመጥ አንችልም። ለምን? አለ እኔ ከኢምፔሪያሊስት ካፒታሊስት ጋር ልቀመጥ ክብሬ አይፈቅድማ። አለውና ቢራውን ይዞ ተነስቶ ወደ ሌላ ባዶ ጠረጴዛ ሄደ። አየለ ይሄን ሲነግረኝ ለምን እንዲህ ያደረግ አልኩት። የአንኪዎችን ማበሳጨት በጣም ደስ ይለኛል አለኝ። ለምን ስለው፣ እነሱ የሚሰሩትን ጉድ፣ በሰው ልጆች ላይ የሚፈጽሙት ግፍ መቼ አጣኸው አለኝ። አሜሪካኖቹ በመካከለኛውና በደቡብ አፍሪካ ላይ በሩቅና በቅርብ ምስራቅና በየሀገሩ የውስጥ ጉዳይ እየገቡ የሚፈተፍቱትን ቀፋፊ ነገር አንድ ባንድ ያውቃል። በራሳቸው ሀገር ውስጥ ጥቁሮቹን፣ ቀይ ህንዶቹን ምን ያህል እንደሚጨቁኗቸው አበጥሮ ያውቃል። ስለ አሜሪካኖቹ ወሬ በተነሳ ቁጥር ይበሽቃል። እውነት መነገር አለበት ይልና የአሜሪካኖችን ቀፋፊ አሰቃቂ ተግባር አንድ ባንድ ይዘረዝራል ግን የሚጠላው የአሜሪካኖቹን ብቻ አይደለም አንድ ማታ እንደ ልማዱ ካፌ ሴንትራ ውስጥ ቁጭ ብሎ ቢራ እየጠጣ ሲጋራ ሲያጨስ አንዱ ፈረንሳይ ሰውዬ መጣና አጠገቡ ከተቀመጠ በኋላ የየት ሀገር ሰው ነውት አለው አየለ የቢሾፍቱ አለው ቢሾፍቱ የት ነው? እሱ ቢሾፍቱ ውስጥ እሱማ ነው። ማለት እስያ ውስጥ ነው? አፍሪካ ውስጥ ነው? ወይስ የትኛው ክፍል ዓለም ውስጥ ነው? አለ ፈረንሳዩ። አላውቅም። የትኛው ክፍል ዓለም ውስጥ እንኳን እንደሆነ አያውቁም? አላውቅም። ትንሽ ጂኦግራፊ አልተማሩም? አላውቅም። እዚህ ዩኒቨርሲቲ ተመዝግበዋል? አላውቅም። ምን የሚያውቁት ነገር አለ? ምንም ከፈረንሳዮች ጋር መነጋገር አይፈቅዱም? አልፈቅድም። ከሀገሬው ጋር ለመወያየትና ሀሳብ ለመለዋወጥ ካልሆነ እዚህ ሀገር ምን ሊያደርጉ መጡ? ምንም። ይቅርታ አድርጉልኝ። ብቻውን ሳይወት እንግድነት የተሰማሁት መስሎ ላጫውትዎት መጣው እንጂ ላስቸግሮት አልመጣው። አየለ ዝም አለው። ፈረንሳዩ ተነስቶ ሄደ። አየለ ይህን ሲያጫውተኝ አሁንም ለምን እንዲያደረግ አልኩት። ነጭ አልወድም አለኝ። ለምን አልወዳቸውማ? እኛን ጥቁሮችን ያጠቁናል፣ ይጫወቱብናል። ሀብታችንን የሚገፉት እንዳይበቃቸው ክብራችንንም ጭምር ይገፉናል፣ የሰው ልጅ መብታችንን ይረግጡብናል። ከ1492 ዓ ም ጀምሮ ባለፉት አምስት መቶ ክፍለ ዘመናት ውስጥ ነጮች በጥቁሮች ላይ የሰሩትን ግፍ፣ ያፈረሷቸውን የአፍሪካ መንግስታት፣ እንደግል ግል እርሻቸው የተከፋፈሏቸውን የአፍሪካ ሀገሮች እንደ ከብት እየነዱ ባሪያ ያደረጓቸውን አፍሪካውያን አሁን በጊዜያችን አሜሪካና ደቡብ አፍሪካ ውስጥ በጥቁሮች ወገኖቻችን ላይ የሚፈጽሙትን ጭቆና፣ ነጮች በጥቁሮች ላይ የሰሩትንና አሁንም የሚሰሩትን አሰቃቂ ግፍ አንድ ባንድ ያውቃል። ስለዚህ ጉዳይ የሚያውቀው ሁሉ በሙሉ ቢጻፍ አምስት ስድስት መጽሐፍ የሚበቃው አይመስለኝም። ነጮች በእኛ በጥቁሮች ላይ የሰሩትን አረመኒያዊ ጭካኔ በሰፊው ያወራል። በተለይ የሚያዘወትራት አንዲት ታሪክ አለች። እሷን በተናገረ ቁጥር ይስቃል፤ የንዴት ሳቅ፣ የቁጭት ሳቅ። አውሮፓ ውስጥ ያለችውን ቤልጂክ አፍሪካ ውስጥ ያለችው ኮንጎ በስፋት ሰባ ሰባት ጊዜ ትበልጣታለች። በመጀመሪያ ይቺ ሰፊ ለምለም ኮንጎ የዳግማዊ ሌኦፖልድ የግል ርስቱ ነበረች የቤልጂቅኝ ቅኝ ሀገር ሳትሆን የንጉሱ የግል ሀብቱ። ታዲያ በዳሽ ዓመተ ምረት ዓመተ ምረቱን አየለ ደጋግሞ ነግሮ ነበር፣ ግን ረሳሁት። ቤልጂኮች ሲያዩ ጊዜ ወንዶች ኮንጎዎች በዝተዋል፣ በጣም በዝተዋል። የሚያሰጋ ብዛት ነው። እንዴ እነዚህ ጥቁር ቂሎች ድንገት ተነስተው የንጉስ ሊዮፖልድ የግል ገንዘብ አይደለንም ያሉ እንደሆነስ? እውነት ነው እግዚአብሔር ኮንጎን ለምለምና በማዕድን እጅግ ሀብታም አድርጎ የፈጠራት ለክርስቲያን አገልጋዩ ለንጉስ ሊዮፖልድ ሲል ነው። ግን እነዚህ አረመኔ ጥቁሮች የእግዚአብሔር ቅዱስ እቅድ የት ይገባቸዋል? ወንጌልን እስዬት ያውቃሉ? እነሱ የሚያውቁት ከበሮ እየመቱ እስክስታ እየወረዱ መባዛት፣ መባዛት፣ መባዛት። እግዚአብሔር ብዙ ተባዙ፣ መሬትንም ሙሏት ያለው እነሱም መሰላቸው። እንዴ አበዙት እኮ ይሄም መባዛት ቤልጅጎች ስለዚህ አስፈሪ ጉዳይ ምን ይሻላል አሉ። ዙሪያቸውን ተመለከቱ፣ ታሪክንም አነበቡ። አውስትራሊያ ውስጥ ነጮቹ ተወላጆቹን በምን ዘዴ ነው ሀገራቸውን የነጠቋቸው? በመፍጀት ነው። አሜሪካ ውስጥ ነጮቹ አዝቴኮቹን፣ ኢንካዎቹን፣ ማያዎቹን እና በብዙ የሚቆጠሩትን የቀይ ሕንድ ነገዶች እንደ አፓቼ እንደ ኢረኮይ እንደ ኮማንቼ እንደ አራፖ ያሉትን ታላላቅ ነገዶች እነዚህን ሁሉ ህዝቦች ነጮች እንዴት አድርገው ነው ስልጣኔያቸውን ያጠፉባቸውና ሀገራቸውን የነጠቋቸው? በመግደል። ጦር ወይም ቀስት የሚያነጣጥርብህን በግ ህዝብ በጠመንጃ መፍጀት ምን ያቅታል? ፈጅታቸው ስታበቃ ከነሱ የነጠከው ሀገር ስዊት ላንድ ኦፍ ሊበርቲ ትላለህ። አለቀ በቃ እዚህ ላይ አየለ ስለ አውስትራሊያና ስለ አሜሪካ ልዩ ልዩ የጭካኔ ታሪክ በሰፊው ይዘረዝርና በኮንጎ የተደረገው ግን ኮሚክ ነገር ነበር ይላል። ባለስልጣኖቹ ወታደሮቻቸውን ሰበሰቡና ብዙ ጥይት ሰጥተው ሲያበቁ ጥቁሮቹን ወንዶች ግደሉ ብለው አዘዟቸው ግን ለጠላት ፕሮፓጋንዳ እንዳይመች ማለት ቤልጂክ የቅኝ ሀገሯን ሕዝብ ትፈጃለች እንዳይባል ወታደሮቹ እንደ ጦር ሰራዊት ሳይሆን እንደ ግል ሰዎች ለብቻ ወይም ለሁለት ሶስት እየሆኑ እየዞሩ እንዲገድሉ ተወሰነ። እንደ አደን ቁጠሩት ተባለ። ታዲያ ወታደሮቹ ጥይት ተቀብለው ይሄዱና ጥቁሮቹን ወንዶች በማደን ፋንታ ጫካ ገብተው አውሬ ሲያድኑ ውለው ማታ ካምፕ ይመለሳሉ። ስንት ገደልክ ሲባሉ አምስት፣ ስድስት፣ ሰባት ይላሉ። ይሄ አምስት ስድስት ሰባት በወታደሮቹ ቁጥር ተባስቶ እንደገና በቀኖቹ እና በሳምንቶቹ ሲባዛ ብዙ ብዙ ሺ ይመጣል። ግን ባለስልጣኖቹ ሲመለከቱ ጥቁሮቹ ወንዶች በጭራሽ አልቀነሱም። ባለስልጣኖቹ ገባቸው፣ አዲስ ትእዛዝ አስተላልፉ። ይኸውም እያንዳንዱ ወታደር በተሰጠው ጥይት ጥቁር ወንድ መግደል አለበት። ለመግደሉ ማስረጃ ይሆን ዘንድ ማታ ሲመለስ ለእያንዳንዷ የተተኮሰች ጥይት የጥቁር ወንድ እጅ ከሬሳው ቆርጦ አምጥቶ ላለቆቹ ማስረከብ አለበት። እንደ ደረሰኛ አይነት ነገር መሆኑ ነው። ወታደሮቹ ትእዛዙን ተቀበሉ። ግን አምስት ስድስት ሰባት ጥቁር ከመግደል ጫካ ገብቶ አውሬ ሲያድኑ መዋል ይበልጥ ደስ ይላል። ስለዚህ ወታደሮቹ እንደ ቀድሞ ልማዳቸው ጫካው ይውላሉ። ሲመሽ አንድ መንደር ይገቡና ጥቁሮቹን ወንዶች ያሰልፏቸዋል። ወታደሮቹ ሰይፋቸውን መዘው በል እንግዲህ ጎበዝ ይባባሉና የጥቁሮቹን ወንዶች እጅ ቆርጠው እንደ ማገዶ እንጨት ተሸክመው እንደ ድንች በጆንያ ቋጥረው ወደ ካምፕ ይመለሳሉ፣ ለባለስልጣኖቹ ያስረክባሉ። ባለስልጣኖቹ ይህን ደረሰኛቸውን ተቀብለው ሲያብቁ፣ በነጋታው ሌላ ጥይት ይሰጧቸዋል። ወታደሮቹ አሁንም አደን ይውላሉ። ሲመሽ ሌላ መንደር ሂደው ሌሎች እጆች ቆርጠው ቆርጠው ተሸክመው ካምፕ ይገባሉ። አንድ ቀን ባለስልጣኖቹ ነቁ፣ ተመለከቱ። አሁንም ጥቁሮቹ ወንዶች በጭራሽ አልተቀነሱም ግን ይሄ ጥቁር አደን የሚፈጸምበት ክፍለ ሀገር ውስጥ አብዛኛው ጥቁር ወንድ አንድ እጁ ተቆርጧል። ሀገሩን እጀ ቆራጣ ሞልቶታል። ባለስልጣኖቹ ስቀው ሊሞቱ አየለ ይስቃል። ብቻ ነጫጭ ትክክል ጥርሶቹ ጠይም ፊት ውስጥ ሲያብለጨልጩ ይታያሉ እንጂ ሳቁስ ሳቅ አይደለም፣ ንዴት ነው፣ እንደተዳፈነ እሳት በየጊዜው ቦግ እያለ የሚቀጣጠል ንዴት እንዲህ አይነቱ ጭካኔ ውስጥ ውስጡን እየበላው ስለሚውል ይመስለኛል። ዩኒቨርሲቲው ምግብ ቤት ራስን በላ ነጮቹን ተማሪዎች የሚገላምጣቸው አይ መገላመጡን ሲችልበት። ነጮቹን ሲያይ ረዘም ያለ ጠይም ፊቱ ላይ የኩራት ደመና ያንዣብባል። ቆንጆ ከንፈሮቹ በንቀት ይገጠማሉ። ድላ አይኖቹ የንዴት እሳት ለብሰው ያንን የሚያዩትን የነጭ እድፍ የሚያቃጥሉ ይመስላሉ። ይህን ቁጣውን እያየን ነበር። ነብር የምንለው የምንማረው ኤክሳም ፕሮቫንስ የምትባል በደቡብ ፈረንሳይ ማርሳይ አጠገብ የምትገኝ ትንሽ የዩኒቨርሲቲ ከተማ ውስጥ ነበር። ማናችንም ብንሆን መጀመሪያ እንደመጣን ሰሞን በእንግድነት ምክንያት ፈረንሳዮቹን ሴቶች ማግኘት በጣም ያስቸግረን ነበር። ለመጀመሪያ ሁለት ሶስት ወር የሴት ገላ ብርቁኖ እየታየን ግብረ ስጋ እየራበን እየጠማን በአጠገባችን ሴት ባለፈች ቁጥር ያቁነጠንጠን ነበር ወይ አንተ አምላክ የመስቀል ወፍ የሆነበት ጊዜ መጣ እያልን እንቀልድ ነበር ልክ በ14 በ15 ዓመታችን እንደምናደርገው እየተሰበሰብን ብዙ የብልግና ወሬ እናወራ ነበር ከሩቅ አንዳንዶቹም እንደሚሉት በፖስታ ስላክልን እያልን ለቁልቢው እንሳል ነበር በኋላ ላይ ሀገሩን እየለመድ ነው ሄድን። የሴት ገላ የመስቀል ወፍ መሆኑ ቀርቶ አደይ አበባ ሆነልን። እንደ ልባችን እንምሰው ጀመር። ተሰብስበን የብልግና ወሬ ማውራቱን ትተን ሴቶቹ ወደ መሩን እንበታተን ጀመር። አየለ ነብር ግን ዓመቱ ሙሉ ሴት አላገኘም። ምክንያቱ እስካሁንም ቢሆን በደንብ አልገባኝም። እርግጥ ነው አየለ አጭር ነው፣ ግን ቅርጹ በጣም የተስተካከለ ሆኖ በፈጣን እርምጃው ሲሄድ በጣም ያምርበታል። ደግሞ በቁመትም ከሱ የሚያጥሩ ሴት እየለዋወጡ ይደሰታሉ። ዩኒቨርሲቲያችን ውስጥ ሴቶቹ ወንዶቹን በብዛት በጣም ይበልጧቸዋል። አየለ ሴቶች ፊት በጣም አይናፋር ነው። ግን የወንድ አይናፋርነት የሚማርካቸው ብዙ ሴቶች አሉ። የአየለ መልከ መልካም ጠይም ፊት ላይ ዘወትር የሚታየው የኩራት ገጽ ደግሞ ሴቶችን ይስባል እንጂ አያስጠላም። ስለዚህ አሁን ሳስበው አየለ ያን ዓመት ሴት ለማግኘት ያልቻለው ወይም ከልቡ ስላልፈለገ ነው፣ ወይ ደግሞ ጊዜ ስላልነበረው ነው ላለው መጀመሪያ ነገር ለሴቶች ጊዜ አልነበረውም። ተኝቶ አርፍዶ፣ ተኝቶ ይውልና ከሰዓት በኋላ ወደ ዘጠኝ ተኩል ላይ ካልጋው ይነሳል። እኔ ቤት ይመጣል። እዚያ እኔና ያሲንን ስናወራ ወይም ስናነብ ያገኘናል። ይገባና ኮፊ ኮፊ ኮፊ ይለናል። ያሲን ተነስቶ ቡና ይጥዳል። አየለና ያሲን ስለ ኮሚኒዝም ማውራት ይጀምራሉ። በምሳና በራት ሰዓት ያሲን ይሄድና ዩኒቨርሲቲ በራ አጠገብ አንዲት ዛፍ ስር ይቆማል። የሚያውቁት ተማሪዎች ሁሉ ለምን እዚያ እንደሚቆም ያውቃሉ። ምሳውን ወይም እራቱን የሚያበላው ሰው ፍለጋ ነው። ጠርተው ያበሉታል። በጣም ውብ ስለሆነና በጣም ተወዳጅ ስለሆነ ያበሉታል። ከፈረንሳይ መንግስት እንደኛ ስኮላርሺፕ የለውም። ከሀገሩም ገንዘብ የሚልክለት ሰው የለም። ማታ ጥሩ ፊልም ያለ እንደሆነ ያሲን ይሄድና ሲኒማው በር ላይ ይቆማል። የሚያውቁት ተማሪዎች ገንዘብ አዋተው ትኬት ይገዙለታል። ከፊልሙ በኋላ ተሰብስበው ካፌ ሲገቡ ከእነሱ ጋር ይወስዱትና ቢራ ያጠጡታል። ማታ የሆነ እንደሆነና ናይት ክለብ ወይም ፓርቲ የሄዱ እንደሆነ ከእነሱ ጋር ይወስዱታል። ከናይት ክለብ ወይም ከፓርቲ ወጥተው ወደየቤታቸው ሲበታተኑ ያሲንን አንዷ ተወስደዋለች፣ ከእሷ ጋር ታሳድረዋለች። የራሱ የሆነ ማደሪያ የለውም። በነጋታው የእሷ ጓደኛ የሆነች ልታሳድረው ትችላለች። በያሲን የመጣ ሴቶቹ አይቀያየሙም። ሁሉንም እኩል እንደሚወዳቸው ያውቃሉ። ያሲን የሀያ አምስት ዓመት ጎረምሳ ነው ግን አነስተኛ ሰውነቱ ጢም የሌለበት ፊቱና ንጹህ ፈገግታው የአስራ አምስት ዓመት ልጅ አስመስለዋል አረብ እንደመሆኑ መጠን ቆዳው ነጭ ሳይሆን ቡናማ የማር ወለላ የሚመስል ቀለም ነው ከግራ በኩል የተከፈለው ረጅም ፀጉሩ በጣም ከመጥቆሩ የተነሳ ወደ ሰማያዊነት ይቃጠዋል ሐር ከሚመስሉ ቅንድቦቹ ስር ትላልቅ ጥቋቁር አይኖቹ በረጅም ሽፋል ታጥረዋል፣ ለስለስ ያለ ብርሃን ይሰጣሉ። አፉ ጠበብ ያለ ሆኖ ከንፈሮቹ የጥንታዊ ግሪክ ሐውልት ውብ ከንፈሮች ይመስላሉ። ነጭ ትክክል ጥርሶቹ በውብ ፈገግታ ብልጭ ይላሉ። በጠቅላላ እጅግ በጣም የተዋበ ልጅ ነው። ጠባዩም የመልኩን ያህል ውብ ነው። ስለዚህ የትም ብሄድ ሰዎች በርህራሄ ይቀበሉታል። ልዩ አስተያየት ያደርጉለታል። ለምሳሌ ፓስፖርቱ ቀኑ ካለፈ ዘመን የለውም። ግን የፓስፖርት ችግር ገጥሞት አያውቅም። ፈረንሳይ ሀገር ልዩ የመኖሪያ ፍቃድ ሳያወጡ ከሦስት ወር በላይ ለመኖር አይቻልም። አብዛኛው ሀገር ውስጥ እንደዚህ ይመስለኛል። ያሲን ግን ያለ ፍቃድ ፈረንሳይ ሀገር ውስጥ ሲኖር አምስት ዓመት አልፎታል። ልዩ የሥራ ፍቃድ ያልተሰጠው ባዕድ ሰው ፈረንሳይ ሀገር ስራ ሊይዝ አይችልም። ያሲን ግን ሥራ በየጊዜው ይይዛል። ሁለት ሦስት ወር ይሠራና ይተወዋል። ሰርቶ ያጠራቀማት ገንዘብ ስታልቅ፣ በገንዘብ በኩል የሚያግዘው ሰው ከሌለ እንደገና ስራ ይይዛል። ግን አብዛኛውን ጊዜ የሚያግዘው ያገኛል። ሸሚዙ ሲያረጅ አንዷ ሸሚዝ ትገዛለታለች። ጫማው ሲያልቅ ሌላዋ ጫማ ትገዛለታለች። ክረምት ገብቶ ሊበርደው ሲጀምር አንዷ ሹራቧን ትሰጠዋለች። ይቀበላል። ምግብ ሲሰጡት ይቀበላል። መኖሪያ ሲሰጡት ይቀበላል። ፍቅር ሲሰጡት ይቀበላል። ሁሉንም በውብ ፈገግታ ይቀበላል። የተከራየሁት ቤት ባለሶስት ክፍል ስለነበረና ለእኔ አንድ ክፍል ይበቃኝ ስለነበረ ያሲንን ድንካል ጋ አምጥተህ አንዱን ክፍል ኑርበት አልኩት። አንድ ሀብታም ፈረንሳይ አልጋ ከነ ፍራሹ ከነ አንሶላውና ከነ ብርድ ልብሱ ሰጠው። ከኔ ጋር መኖር ጀመረ። ግን ቢበዛ ሶስት ሌሊት እኛ ቤት ቢያድር ነው። ሌላውን ጊዜ ልጃገረዶቹ እየወሰዱ ያሳድሩታል። በተለይ የምትወደው አይሪን የምትባል እንግሊዛዊት ነበረች። ረጅም ቀጭን ቅልጥማም ሁና ብዙ የደስ ደስ አላት። የምትናገረው እንግሊዘኛ ከሙዚቃ ያስመርጣል። ስለምንም ነገር ደንታ የላትም። ያሰኛትን ነገር ነው የምትሰራው። ለሊት ሰባት ስምንት ሰዓት ላይ ያሲን ትዝ ያላት እንደሆነ ከአልጋዋ ተነስታ ወደ እኛ ቤት ትመጣለች። አንዳንድ ጊዜ ደግሞ ከያሲን ጋር ለማደር ትመጣና ቁጭ ብላ ትንሽ ካወራች በኋላ ድንገት ብድግ ብላ ደናደር ብላው ትወጣለች። አንድ ለሊት አልጋ ውስጥ ተጋድሜ ሳነብ ድንገት ከተፍ አለች። ያሲን ስለሌለ በሽቃ ነገር አለችና ጫማዋን አውልቃ ወደዚያ ወሩራ የኔን የቤት ጫማ አደረገች። በሽክሽ አልኳት። አውስ ጀስቲን ደሙት መክላፍ አለችኝ። ነጭ ሸሚዝና ሱሪ የለበሰ ረጅም ቀጭን ሰውነቷን አየሁት። ደስ ይላል። እንደዚያ ረጅም ቀጭን እየመሰለች ቂጧ ወፍራም ነው። ጉንጯ ጎድጉዶ ፊቷ የተራበ ይመስላል። ግን ከንፈሮቿ ወፍራሙ ነው፣ ጉረሱኝ ጉረሱኝ ይላሉ። እንደ መፍዘዝ ያሉ አረንጓዴ አይኖቿ ስለ ስጋዊ ደስታ የምታሰላስል ያስመስሏታል። ግድ ከያሲን ጋር መሆን አለበት አልኳት። ይህን ለማለት አስቤ ነበር። ዝም ብላ አየችኝ። ወፍራም ከንፈሮቿን ሳታላቅቅ ፊቷ ላይ የሚጫወተው ፈገግታ ግድ ያሲን መሆን የለበትም ግን ከያሲን እኩል የሚችልበት ወንድ መሆን አለበት የሚል አይነት ነበር። ትንሽ በአይኗ ከቃኘችኝ በኋላ በጣም በአጭሩ የተቆረጠ ወርቃማ ፀጉሯ ውስጥ ጣቶቿን አስገብታ ወደኋላ እያስኬደች ተናደር አለችና ዘወር ብላ ትልቅ ቂጧን እየወዘወዘች ወደ ያሲን መኝታ ቤት ገባች። ተነስቼ መግቢያ በሩን ቆለፍኩትና ተከተልኳት። እጆቿን ቀጭን ረጅም ሽንጧ ላይ አድርጋ ቆማ በፈዘዙ አይኖቿ ታይኛለች። ተጠጋዋት አቀፍኳት። በቁመት ትበልጠኛለች። ካልተንጠራራው አልደርስባትም። ረጅም አንገቷን ላስ ላስ አደረግኩት። እንደ ድመት በጉሮሮዋ የቁጣ ድምፅ እያሰማች ትንሽ ጎንበስ ብላ ወፍራም ከንፈሯን አጎረሰችኝ። ከዚያ በኋላ እንግዲህ እንደ ልማዷ ሌሊት ትመጣና ያሲንን ያጣች እንደሆነ ከእኔ ጋር ታድራለች። አንድ ሌሊት እኔና እሷ አልጋ ውስጥ እንቅልፍ ተኝተን ሳለ መብራት ሲበራ ነቃው፣ እሷም ነቃች። ሁለታችንም ራቁታችንን ነን፣ ተቃቅፈናል። ያሲን ከበላያችን ቁሟል። በጣም ደነገጥኩ፣ አፈርኩ። በሐሳቤ እቺ ንፍጣም እንግሊዝ ለካ በሩን አልቆለፈችውም ኑሯል ብዬ በእሷ ላይ ተናደድኩ። ምንም ለማድረግ፣ ምንም ለማለት አልቻልኩም። ዝም ብዬ ያሲንን ወደ ላይ ማየት ሆነ። እሱም ቃል አልተናገረም። ውብ ፊቱ ደም ለብሷል፣ ግን በቁጣ ይሁን በእፍረት ይሁን ወይስ በሌላ ስሜት ይሁን ለመገመት አልቻልኩም። በጣም ስላፈርኩና ግራ ስለገባኝ የማስተዋል ችሎታዬ ደንዝዞ ነበር። ያሲን በዝግታ ልብሱን ማውለቅ ጀመረ። ምን ሊያደርግ ይሆን ብዬ እየተደነኩ ቆየው። በመጨረሻ ሙታንታውን አውልቆ ራቁቱን ቁሞ ወደ ታች ያይናል ብልቱ ግትር ብሎ ትር ትር ይላል። ገና ዛሬ ራቁቱን አየሁት። ገላው ብዙ ጡንቻ የለውም፣ ጸጉርም የለውም። እንደ ጎረምሳ ገላ አያስጠላም። እኔ ጥግ እንደተጋደምኩ እሱ ከዳር በኩል አልጋችን ውስጥ ገባ። አይኔን ማመን አልቻልኩም። መብራቱን አጠገቤ ባለው ማጥፊያ አጠፋሁት። በጨለማው ውስጥ ሲሳሳሙ ሲተነፍሱ እየተሰማኝ ገላዎቻቸው ሲጣበቁና ሲላቀቁ የሚያሰሙት እርጥብ ድምፅ እያስጨነቀኝ የአይሪን ለስላሳ ወፍራም ሞቃት ቂጥ እየተጠጋኝ እያሻሸኝ እየተጠጋኝ ስሜቷ አላስችል ሲለኝ ጊዜ እሱ ከፊቷ እንዳቀፋት እኔ ከኋላዋ አቀፍኳት። በልዝብ ድምፅ ውብ እንግሊዘኛዋን ታወርደው ጀመር። ትግስት ያለቀ ከእሱ በጉልበት ነጥቄ ወደ እኔ ያዞርኳት። በጨለማው እየሳቀች ዙራ ወደ ጭኗ ርጥብ ሙቀት ውስጥ አስገባችኝ። ተራውን አፏን እንዲልሳት አንገቷን ወደ እሷ ዞረችለት። እኔ አንድ ጡቷን ጎረስኩት። ትንሽ እንደቆየን ልዙርልህ አለችው። አልፈልግም አላት። እርግጠኛ ነህ አለችው። እንዲህ ይሻለኛል አላት። ተው ቀስ በልቀስ እንደሱ አለችው። ያቃሰተች ክዋ አልኩ። እኔ ከፊቷ እንደገባው እሱ ደግሞ ከኋላዋ ገብቷል። የነገሩ እንግዳነት ለጊዜው አሸነፈኝ። ቆላይ ውስጧ እንዳለ ድንገት ሞተብኝ። ነገሩ ገብቷት ይሁን በአጋጣሚ ይሁን እንጃ። አፏን አፌ ላይ ደቀነችና በጣም ኃይለኛ የሆነ እርጥብ አሳሳም ትስመኝ ጀመር። የሞተው ቁላዬ እንደገና ነብስ ዘራ። ትንሽ ቆይቼማ ያሲን ከኋላዋ እንደከተተባት ሳስብ ጊዜ ስሜቴ እየበረታብኝ እንደ እንስሳ ኃይለኛ እየሆንኩ ሄድኩ። በሕይወቴ እንደዚያች ያለች ሌሊት አሳልፌ አላውቅም! የብልግናን ውበት፣ የቆሻሻነትን ክብር ለመጀመሪያ ጊዜ መገንዘቤና መቀበሌ ነበር። ጧ ስነቃ እነሱ ወደ ያሲን ክፍል ሂደዋል። ብቻዬን ነኝ። ያለፈው ለሊት ትዛለኝ። ላምነው አልቻልኩም፣ ግን የአልጋው ሽታ አለ። አንሶላውም ተጨማልቋል። አይኔን ዘጋው እንቅልፍ እንደገና ወሰደኝ። ከዚያ በኋላ የያሲን የአይሪንና የእኔ ህይወት ሌሊት ሌሊት አንድ አልጋ ውስጥ ይገመድ ይገማመድ ይፍታታ ጀመር። ሰባተኛው መልአክ ስብሃት ገብረ እግዚአብሔር